አዞናል የሚለውን ካወቅን ከተረዳን በኋላ አንደኛ፣ እንዴት ነው ሶለዋት የሚባለው? ሁለተኛ፣ የት የት ቦታ ላይ ነው ሶለዋት የምንለው? ይህንን ነው የምናየው። እንሻአላህ ከነቢ አለይሂ ሰላቱ ወሰላም ከራሳቸው አስተምህሮት የምናይ ይሆናል ማለት ነው።

ዛሬ የምንመካከርበት የሚሆነው አሰላቱ አላ ነቢይ ሰለላሁ አለይሂ ወአላ አሊህ ወሰለም በነቢ አለህ ሰላቱ ወሰላም ላይ ሰለዋት ስለማውረድ ሰላት ስለማውረድ ይሆናል ማለት ነው። ብዙዎቻችን እናውቃለን። ይህ ርዕስ በሁለት አቅጣጫ ድንበር የታለፈበት አንዳንዶቹ ሰለዋት የሚባል የለም ብሎ ጭንቅላታቸው እስከሚያስብ ደረጃ የደረሱበት፣ ሌሎች ደግሞ ያላግባቡ አለ የሚሉት ደግሞ ያላግባቡ የሚሉት የሆነ ወደ አላህ የምንቃረብበት የአምልኮ ክፍላችን ነው። ለአላህ ሱብሐነሁ ወተዓላ ስንል ስንል የምንሰራው ልክ እንደ ሶላት እንደ ተለያዩ የአምልኮ አይነቶች

አላህ ምን ይላል? እናንተ አላህና መላእኮች እኮ በነቢ አለህ እሰላቱ ወሰላም ላይ በውዱ ነቢይ ላይ ሰለዋት ያወርዳሉ። እንዲሁም እናንተ ያመናችሁ የሆናችሁ ሰዎች በአላህና በመጨረሻው ቀን ያመናችሁ የሆናችሁ ሰዎች ምን አድርጉ በነቢ አለህ ሰላቱ ወሰላም ላይ እናንተም ሰላዋት አውርዱ፣ በማለት አላህ ሱብሃነሁ ወተዓላ ያዘናል። ከአላህ ሱብሃነሁ ወተዓላ ሲሆን የነቢ አለህ ሰላቱ ወሰላም ሰና ውዳሴ ይሆናል። እንዲሁም ከመላይካዎች ሲሆን ደግሞ እስትግፋር አው ዱዓ ይሆናል ማለት ነው። ለነቢ አለህ ሰላት ወሰላም መላይኮችም እንደዚሁ በነቢዩ ላይ ሰላት ያወርዳሉ። እንደዚሁም ደግሞ አላህ ስብሐነሁ ወተዓላም እንዲሁ በነቢዩ ላይ ያወርዳል። እኛም እንድናወርድ ታዘናል ማለት ነው። በታዘዝነው መሠረት መፈጸም ይኖርብናል። አሁን የምንነጋገረው ነገር ምንድን ነው? አላህ ስብሐነሁ ወተዓላ አዞናል የሚለውን ካወቅን ከተረዳን በኋላ አንደኛ እንዴት ነው ሶለዋት የሚባለው? ሁለተኛ የት የት ቦታ ላይ ነው ሶለዋት የምንለው?

በሉ የተባልነው በዚህ አይነት መልኩ ነው። በሉ የተባልነው የታዘዝነው በዚህ አይነት መልኩ ነው። ሰለዋት ታዘናል፣ እናወርዳለን። ምንድነው ማድረግ ያለብን? ሰላት ልሰግድ ስትል እያንዳንዱን ነገር እንደምትጠይቀው ሁሉ ሶላት ልሰግድ ፈልጌ ነበር፣ ምንድን ምንድን ነው ማድረግ ያለብኝ ብለህ እንደምትጠይቀው ሁሉ ምን መጠየቅ ይኖርብሃል? ሶላዋት ላወርድ ነበር በነብዩ ላይ እንዴት ነው የማወርደው? የት ቦታ ላይ ነው የምጠቀመው? እንዴት ነው የማደርገው? ብለህ መጠየቅ አለብን። ሶላት ልሰግድ ስትል ሂደህ ሰው ትጠይቃለህ። እጅህን እንደዚህ አድርግ፣ እጅህን ደረት ላይ ያድርግ ከዛም በኋላ አላሁ አክበር በል ከዛም እንደዚህ ጉልበትህን ሩክ ስትወርድ እንደዚህ ያዝ እያለ ሰው እንደሚያስተምርህ በነብዩም ላይ ሰለዋት ለማውረድ በግምት በዘልማድ እንዲሁ ከአባቶቻችን በወረስነው በሚባል ሳይሆን ሸሪዓው እንዴት ነው አውርዱ ያለው የሚለውን መጠየቅና መገንዘብ ያስፈልጋል። አንደኛው ተሸሁድ ላይ ሆነን አኸር አተሸሁደል አኸር ላይ ሆነን ስንቀራ የምንለው ሰለዋት ኢብራሂምያ የምንለው ያነ የመጣው በተለያየ ሪዋያ መጥቷል።

አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ በሚል አጠር ባለ መልኩ መጥቶልናል ማለት ነው። የመጣልን የሶላዋት አይነት ይህን ማንሰዓት መጥቀስ ያስፈለገው ለምንድን ነው? ሰው ድንግርግር ብሎታል። ምንድን ነው ሶላዋት የሚባለው ነገር? ግማሹ ምን ይላል? እነዛ ሶላዋት የሚከለክሉት ይላል። በዚህኛው በኩል ደግሞ ሶለዋትን አበላሹት ሳይሆን እንድርም ማየት ደግሞ በሌላ በኩል ታያለን። ሁለቱም ትክክል አይደለም። ሶላዋት የሚባለው ነገር ታዘናል ታደርጋለህ ታደርጋለህ አይቻልም ከቁርአን የመጣ የሆነ ነገር ኢንካር ቢያደርግ ሰውየው ምን እንላለን ቱብ ኢለላህ ነው የምንለው? ወደ አላህ ተመለስ ሶላዋት የለም ቢል አንድ ሰው ምንድን ነው የምንለው? ተመለስ ወደ አላህ ተመለስ አለ ይሄው ቁርአን ላይ ተቀምጦ የለም ወይ ተውበት አድርግ ነው የምንለው ማለት ነው ምክንያቱም ምን ስለሆነ ስለተቀመጠ የለም የሚባል ነገር የለም አለ ልክ ሰደቃውም ላይ ዱዓውም ላይ ሶላቱም ላይ በሁሉም ነገር ላይ እንደሚንቦጨራረቀው ሁሉ ሶላዋትም ላይ እንደዚሁም አንቦጨራረቅ እናያለን ማለት ነው። ይህ ከነቢ ዓለይሂ ሶላቱ ወሰላም የመጣልን የሆነ ትዕዛዝ ነው። የነቢ ዓለይሂ ሶላቱ ወሰላም ሐቅ ነው። የአላህ መልእክተኛ ሐቅ ነው። እኛ ለነቢ ዓለይሂ ሶላቱ ወሰላም ምን ልናደርግ፣ በእሳቸው ላይ ሶላዋት ልናወርድ የተገባ ነው ማለት ነው። ሶላዋት ከምንልባቸው ቦታዎች የተወሰኑትን እናያለን ኢንሻአላህ። ከሰዓት አንፃር ሰፋ ያለ ነው። ይህንኑ ያክል ጠቀስ ጠቀስ እያደረግን እናያለን። ሶላዋት ከምንልባቸው ሶላት በነቢዩ ዓለይሂ ሰላቱ ወሰላም ላይ ከምናወርድባቸው ቦታዎች ውስጥ አንደኛው ተሸሁድ፣ ተሸሁድ ላይ ሆነን ነው ፊ ሶላት ሶላት ላይ ሆነን የመጨረሻው አታያቶ ስንል የመጨረሻውን ማለት ነው። እዛ ላይ ስንል የምንለው ነው አን

ፈኢዛ ኸረጀ ፈል የቁል በወጣም ጊዜ ምን ይበል? አላሁመ ኢኒ አስአሉከ ምን ፈጥሊክ ጌታዬ ሆይ ከችሮታህ እጠይቀሃለሁ በማለት ዱዓ ያድርግ። ስንት ቦታ ጠቀስን? ሶላት በነቢዩ ዐለይሂ ሶላቱ ወሰላም የምናወርድበት አንደኛው የት አለ? ሶላት ውስጥ ሁነን ተሸሁደል አኺር ላይ ሆነን። ሁለተኛው ሁለተኛው በነቢዩ ላይ ሶላት የምናወርድበት መስጂድ ስንገባ። እስካሁን የሰደቃይቶ አልመጣችም

ሱመ ሶሎ አለየ ከዛም በእኔ ላይ ሶለዋትን አውርዱ በማለት ነቢ አለህ ሰላት ወሰላም አዘዋል። ከዛም በኋላ ደግሞ ነቢ አለህ ሰላት ወሰላም ስማቸው በተጠቀሰበት ሁሉ በየትኛውም ሰት፣ አንደኛው የት ነው ሶለዋት የምናወርደው? የመጀመሪያው ያው ተሸሁድ አኺር አታህያቱን የመጨረሻውን ስንቀራ ማለት ነው። እሽ ሁለተኛው መስጅድ ስንገባ፣ ሶስተኛው ከዛም በኋላ

በአንዷ ምን ያገኛል? አንደኛ አስር አጅር ያገኛል ይፃፍለታል ማለት ነው። ሁለተኛ እንደገና ምን ይሆንለታል? አስር ወንጀል ስህተት ይራገፍለታል። ወሩፊዐት ለሁ አሸረ ደረጃት፣ እንዲሁም ደግሞ ለእሱ አስር ደረጃ ከፍ ተደርጎ ይፃፍለታል። ጭማሪ ደግሞ ያገኛል በነቢ አለህ ሰላት ወሰላም ላይ ሶላዋት ሲያወርድ ማለት ነው። ይህንን ለምንድነው የምንናገረው ሶላዋት የሚባለው ነገር ክልክል አይደለም በል። ታዘንበታል ቁመንም፣ ተቀምጠንም፣ ስንሄድም፣ ስራ ስንሰራም ባገኘነው አጋጣሚ ሁሉ በነቢ ዓለይሂ ሰላቱ ወሰላም ላይ ምን እንላለን? ሰለዋት እናወርዳለን። በአንዱ ምን ለማገኘት አስር አጅር ለማገኘት፣ ወንጀልህ እንዲራገፍልህ ከፈለግ፣ በዛ ደግሞ አስር ደረጃ አላህ ከፍ እንዲያደርግህ ከፈለግ በነቢ ዓለይሂ ሰላቱ ወሰላም ላይ ሰለዋት

ሰላዋት ስማቸው ተነስቶ የእሳቸው ስም ተነስቶ ተወስቶ ቦታው ላይ በነብዩ ላይ ሰላዋት ያላወረደ የሆነ ሰው ምንድን ነው አለው? ስግብግብ አላኩል ሀል ይህን በተመለከተ ሰፋ ያለ ነገር ነው የመጣው። ነቢ አለይሂ ሰላቱ ወሰላምም የቀሰቀሱበት ያበረታቱበት የሆነ ነገር ነው፣ አላህ ያዘዘበት ነው። ነቢ አለይሂ ሰላቱ ወሰላምም ያዘዙበት ነው። የተለያየ ሲጋ መጥቷል። ዑለማዎች የተለያየ ኽላፍ ከመኖራቸው ጋር አንድ ሰው በነቢይ ዓለይህ ሰላቱ ወሰላም ላይ ሶላት ሲያወርድ ሶለላሁ አለይህ ወሰለም ቢል ምን ይላል? ይለዋል፣ ይበቃል። ምን ስለተገኘ? በነቢዩ ላይ ሶላት ማውረዱ ሙራዱ ምን ስላለ፣ ስለተሳካ። ነገር ግን ከመጣው ከደሊል አንፃር፣ ከወረደው ከመረጃ አንፃር የመጣው የትኛው ነው ከላይ ያነበብናቸው ሰላት

ይህን በተመለከተ ሼይሁ አልባኒ በሰፊው ያስቀመጠበታል። ሲፈቱ ሰላቲ ነቢ የሚለው ላይ ስለተሸሁድ በሚያወራበት ባብ ስር ይሄንን በሰፊው ያስቀምጣል። እንዲሁም ደግሞ ፊልፈትሕ በሰፊው እንደዚሁ የተብራራበትን ማግኘት ይችላል፣ አንድ ሰው ምን ከፈለገ በዚህ ላይ የሰፋ ነገር መረጃዎችን ማግኘት ከፈለገ። ከዛ ውጭ ግን ሰው ሲሞት ቀብር ላይ ሄዶ የሚደረገው ሰው ሲሞት ለሰደቃ ጊዜ የሚባለው ሰው ሲሞት አው ደግሞ የተለያየ ድግስ ሲደረግ ለዛ ድግስ ማድመቂያ ተብሎ የሚደረገው ይሄ ከሸሪያችን የለለት እስልምናችን ላይ የሌለ ነገር ነው። ሙሕደት ቢድዓ ነው። ከዚህ በፊትም ነግሬሃለሁ፣ ወንድሜ። አላዋቂ ሳሚ መሆን አያስፈልግም። በነቢዩ ላይ ሰለዋት አውርድ ተብለሃል። እንደ ሶሃቦች ጠይቅ። አላህ ሱብሃነሁ ወተዓላ በአንተ ላይ ሶላት እንድናወርድ አዞናል። እንዴት ነው በአንተ ላይ ሶላት የምናወርድ? ብሎ ሱሐቦች ጠይቀዋል። አንተም ልታወርድ ስትፈልግ ያ አላህ ነብይ እንዴት ነው ያስተማሩት ብለህ ማየት ግዴታ ነው፣ ያንተ ግዴታ ነው። ዝም ብለህ በደመ ነፍስ የምትለው ከሆነ ከአጅርህ ይልቅ ወንጀልህን ትሸከማለህ፣ ወንጀል ትሸከማለህ። አይሆንማ። ነቢይ አለይሂ ሰላቱ ወሰለም አላህን የምንገዛው የአላህ ነቢይ ነብይ ባዘዙትና ባስተማሩት ብቻና ብቻ ነው። ልክ እንደ ሶላቱ፣ እንደ ሰደቃው፣ እንደ ዱዓው እንደ እያንዳንዱ ዘካ ስታወጣ፣ ሐጅ ስትሄድ እንዴት እንዴት ነው የማረገው ትላለህ። ሐጅ ልትሄድ ስትል ገና የሚጨንቅህ እንዴት እንደምታረገው ነው። ሰው በመጠየቅ መከራህን ትበላለህ። እንደዚህ ትላለህ፣ ከዛ እንዴት ትሐረማለህ፣ ከዛ ከዚህ ትነሳለህ፣ ከዛ እያሉ ይነግሩሃል። እሺ ጎበዝ አሁን ጥሩ አድርገሃል። ታዲያ ለምንድነው ስለ ሶላት አለ ነቢይ ማጠይቀው እንዴት ላውረድ በነብዩ ላይ የመጣው ይሄ ነው፣ የሚባለውም ይሄ ነው፣ የሚባልበትም ቦታ ይሄ ነው። ከዛ ውጭ ሰደቃ ላይ ሀታ ቤተሰቦቻችን እንኳን አሁን ሰደቃ ሰድቀው ድንቅ ያለ ሰደቃ ሰድቀው ድብን አድርገው አብልተው ቃልቾቹ ሶላዋት ሳይሉ ተነስተው ቢሄዱ ምንድነው የሚሉት? ሰደቃዬን አባጠለው፣ ሰደቃዬ ምን ሆነ፣ የአሞራ ሰደቃ ሆነ። አሞራ እንደበላው ነው የሚቆጥረው፣ አጅራ አላገኝም ነው። ምን አገናኘው? እየተበላሸ ነው ሰደቃ ራሱን የቻለ ወደ አላህ የምንቃረብበት ነገር ነው። ይኸው አሁን ሰደቃ ሰባት ሁለት ሰባት እንደዚህ እያልክ አክቁጠር ስትለው ለሞተው አባቴ ሰደቃ እንዳልሰድግ ከለከሉኝ ይላል። አራቷሽ ማን ከለከለህ? በልቡ ካለህ እስኪ ግመል ምረድና ብላ። ማን ከለከለህ? ማንም አልከለከለህ። ግን ሰባት ሁለት ሰባት ዓመታት እንደዚህ የሚባል ከሌሎች የተወረሰ እንጂ የእኛ ስልምናችን አያውቀው? ባገኘህ ሰዓት ደስ ባለህ ሰዓት ሰድቅ። ደግሞ ስሰድቅ ሌላው ደግሞ የሚነሳው ሰደቃ ሲነሳ ምንድነው፣ የሰደቃ እንጀራ ሆድ ውስጥ አይቆይም ይባላል። ለምንድን ነው ስታችሁ፣ አማቶቹ አሟቶቹ አራ ራስ ጠርገህ አንተ ላይ የበላው ለነሱ አጅር ነው የሚደርሳቸው። ሰው እንደዛ ነው የሚመስል የሰደቃ አይቆይም ጉር ስታረግ እነሱ እህድ ውስጥ ቅብል እያሉት ነው። እንደዛ አይደለም። አንተ ተበላላ ለአንተ በዛ ለሰደቀው ሰው ያጅር ያገኛል። ያጅር ይደርሳቸዋል። ምን ዳይክ ይደርሳቸዋል። እንዲህ አይነት ቅልቅልቅል ያለ ነገር ቅልቅልቅል ነገር ስላለ ነው። ሰደቃ ሰድቅ ሰደቃ በላይ ይገፈትራል። እንሻአላህ እና ይዋለ አላህ ከወፈቀን አንድ ፕሮግራም እንይዝለታለን ለዚህ ነገር። ግን አንድን ኢባዳ ከሌላው ኢባዳ አትቀላቀል። ያላፈጻጸሙ አትፈጽም። ያለ ቦታው አታድርግ፣ ማለት አትስራ ማለት አይደለም። ወደዛ ዙሬ እሰግዳለሁ አለ፣ አትሰግድም። ወደዚህ ዙር፣ ነው ሶላት ከለከሉኝ? ማን ሶላት ከለከለ? ወደዚህ ዙር ስገድ ነው የተባልከው። ዱዓ ስታደርግ ምንድነው? ሱና ነው የታዘዝከው። እጅህን እንደዚህ ታደርጋለ። እጅህን እንደዚህ ወደ መሬት አድርጌ ነው ዱዓ ማድረገው ቢላ አታርግ፣ ነው ምን ነው እጅህን ወደ ላይ አንሳ። ከየት ነው ያመጣኸው? ይሄ ኮተት ነው ነው የምንለው። ለምንድን አልታዘዝክም? ተረርታችሁኛለ፣ ሰው አንድ ሰው ሊያገባ ሲል ያለ ያለ ኒካህ ሲሆን ተጮሃላችሁ አይደል? ሁሉም ሰይጮሃል ያለ ኒካህ እንዴት ይሆናል? ኒካው ይሄ መሟላት ማለት አለበት? ይሄ ምን አለበት? ይሄ መሟላት አለበት እያለ ይቆጥራል። ሶላዋትም ስትል ሸርጡ መሟላት አለበት? ወላሂ ካልተሟላ አላህ والله الله ትቀጣለህ። በነቢዩ በነብዩ ላይ የትም ቦታ ሆነ ታወርዳለህ ሰደቃም ማያስፈልገው ምንም ምንም ምንም ማያስፈልገው ሀታ ሰው የሚባለውንም ሀታ ያውቀውም በርዘንጅ ተይዞ ቁጭ ይባላል አሁን ማጥላላት ማንቋሸሽ ሊመስሉ ይችላል። እውነት የሆነ ነገር ይነገራል፣ ማጥላላት ማንቋሸሽ አይደለም። በርዘንጅ በኋላ የመጣ ኪታብ የተለያየ ተርቲብ ተደርጎለት፣ ይሄ ይሄ ይሄ ነገር ያ ሰው አያቅም። ገላውን ታጥቦ ጽድት ብሎ በቃ ይገባል። ዱአ ተብሎ ሲገባ ምንድን ነው፣ ቁጭ ይባላል፣ ጫት ይቃማል፣ ከዛ ዱአ ይባላል። ከዛስ በቃ ድቅንቅ እንዳትል የሚያወራርደው ሰው ያው ቃድ አለቻ ወይንም ቃዲው ምን ይላል፣ ሰለዋት ሲያስብላቸው ማለት ነው ሁሉም اللهم صل وسلم على سيدنا ونبينا እዚያ محمد ይህንን ይላል። ሰውየው የሚለው አይገባው እሱ ሶላተ ሌሊ መስና መስና የሌሊት ሶላት ሁለት ሁለት ነው ነው ያላቸው እነሱ ሌላ ተአምር የወረደ ነው የሚመስላቸው ይሄ ሀዲስ ነው። ሀዲሱን ቢነግራቸው ቢተረጉምላቸውን እኮ ይጠቀሙ ነበር ሰዎቹ። ሁለት ሁለት ነው ሌሊት ስሰግዱ እያለ ቢያስተምራቸው ጥሩ ነው። እነሱ ምንም አያውቁም። በቃ ይሄን ብሏል ከቀ ያለ ነገር ይሆናል። እንደው ድምፅህን ወጣ ገባ አታርግባል። አህ እንደዚህ አልታዘዝንም። በቃ አልታዘዝንም እምቢ ብዬ እሰራለሁ ካልክ ምንም ማድረግ አልችልም፣ እና ምንም ማድረግ አልችልም። ነገር ግን ሸሪዓው አላዘዘንም። በታዘዘው እንስራ፣ ወደ አላህ እንቃረብ። የታዘዘውን ስራ ስትባል ምን አትበል፣ ነገሩን አታዙ። አሁን እየተቸገርን ያለን ነው። እኔ ራሱ እኮ ሳውራ ፈርቼ ነው እኮ የማወራ። ያስታውቅብኛል፣ ጨንቆይ ነው የማወራው ምን እንዳይ ሶላዋት ከለከለ፣ በዑለሞቹ ላይ አሾፈ፣ እንደዚህ አደረገ፣ እንዲህ ግልብት ብሎ ሄዶ ይወራል። አላህን እንፈራ ወንድሜ። በዛ ላይ ፊት ለፊት እናውራ። ቀንዲልኝ ንጉስ አይደለሁ አላስርህ፣ ቀንዲልኝ አልዋጋ፣ አልደበድብህ። ግር ያለህ ነገር ካለ አው መረጃ ካለ ይኸው እኔ እኮ ይሄ መረጃ አለኝ ይሄ እንደዚህ አለ፣ እንዲህ አለ እያን እናውራ። በቃ አትንካ፣ ዝም በል ከነካህ ሌላ አጸብ ለምን ወደ ጸብ እንገባለን? ሸሪዓችን መረጃ ዲን ነው አይደል? በቃ እያወራን እንዲህ እየተነጋገርን እየተማማርን እንሂድ። ለምን እንፈራራለን? ሰውኮ የማይቆጣ ሰው እኮ የለም። ሁላችንም በብዙ አይሽ ነው ያሳለፍነው፣ በጣም በሚያስጠላ ሕይወት። ነገር ግን እያወቀን እየተገነዘብን ስንመጣ ተወት ተወት ተወት እያደረግን እንደው ቢከብድንም መተው የለመድነውን መተው ቢጨንቀንም አንጀታችንን አስረን ለቀቅ ለቀቅ ለቀቅ እያደረግን ይመጣል። አሁንም እውቀት ገና ነው። እያወቅን የምንለቀው ይኖራል፣ የምንጨምረው ይኖራል። ስለዚህ ሸሪአችን ላይ ሶላዋት አለ የለም አለ የለም ኸላስ የለም የሚል ግንዛቤ እንዳይኖር አለ። በነብዩ ላይ ሶላዋት ለማውረድ የተጠቀሱ ቦታዎች አሉ። ከተጠቀሱት ቦታዎች ደግሞ ውጭ አንተ መንገዱን ስትሄድ ዝም ብለህ ስራም እየሰራ ዚክር እንደምትለው ማለት ነው። ቆሻሻ ነጃሳ የሆነ ቦታ ላይ እስካልሆንክ ድረስ በእሳቸው ላይ ምን ታወርዳለህ? ሶላት ታወርዳለህ። አጅር ታገኛለህ። ሰምተሃል እኮ የነብዩ አለይሂ ሰላቱ ወሰላም ስም ተነስቶ ዝም ያለ ምንድን ነው ብለዋል። የአላህ ነብይ ስስታም ስግብግብ ስግብግብ አትሁን። የነቢዩ ሐቅ ነው። የነብዩን ሐቅ ማሟላት መመለስ መቻል አለብህ። ኢንሻአላህ አላህ Subhanahu Wa Ta'ala ሁላችንንም ሐቅ ለሆነ ነገር ሁሉ አላህ ይግጠመን፣ ባጢል ከሆነ ነገር ሁሉ አላህ ይጠብቀን። የማናቀውን ነገር ሁሉ አላህ ያሳውቀን። በምናውቀው የምንሰራ ሰዎች አላህ ያድርገን። የነፍስያን የስሜትን መከተል አው ነፍስያን መከተል ስሜት መከተል የሚባል